እናንተ ብስብስ ወንዶች ደግሞ ኮንዶም ግዙ። ኮንዶም ገዝታችሁ ኪሳችሁ ውስጥ አድርጋችሁ በኮንዶም ተጠቀሙ። እኔ ስትበሉ ራሱ በሱ ብትበሉ ደስ ይለኛል። አይደለም ስትተኙ አፈር ብሉና እና በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅለላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል።

ስለልጁ መጣልቶኮንንድራ ኮለው ታዋንተ ደግሞ ኮአለ ኮኮቡ ኖረ አኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔር እኔ የሚያሳዝኑ እነዛኞቹ፣ በነገራችን ላይ ኮመንታተሮች የሚያስቃችሁ ምንድን ነው? አሁን ይሄ ታሪክ ያስቃል? የምር ያሳብዳል እንጂ አንደኛ ሀገርን የሚያሰደብ ሁለተኛ፣ ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይህን የምናገረው ምክንያቱም የሚያስለቅ ዘመን ነው ያለንበት ሁኔታ በጣም ነው የሚያስፈራው አሁን የምኑ ያስቃል ህፃን ልጅ ተጣለ በኢትዮጵያ ባንዲራ እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅን ከምን የሚረገዝ ከየት የሚምጣ እግዚአብሔር ምስክር ነው በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ ምን መልካም ነገር ሰምታችሁ፣ ምን የሚያስቅ ተገኝቶ? እኔ ጥያቄ አንቺን ልጠይቅ። በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን እህ

ተፈጥሮ ነው መስዬ። ለወንድ ልጅ ደግሞ በእጃችን ኮንዶም አድርገን ንብላ ምን ወጣና ነው? ጆከሬው ወለደች። ወልዳ የስድስት ቀን ህፃን ልጅ ባረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከ እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት። እንዳለ ልጁን እስከ እስከ ተጠቀሙ። ሴቶች እርግዝና መከላከያ አለ። ኮንዶም መግዛት ነውር አይደለም። የሰለጠኑ ሀገር ሆቴሎች ውስጥ ኮንዶም ይደረጋል አይደለ? እናንተ ደደቦች! እህቶች ደግሞ እንትን ስትሄዱ እንትን ባልሽ የሚሆኑ ሽማሽ ስትሄጂ የእርግዝና መከላከያ መድኃኒት ጊዜ ይሄ ምንም አያስቅም። በነገራችን ላይ ኦኬ፣ ጭንቅላታችሁን አሰሩት። ስትሄዱ ወንድ ጋር ስትሄዱ የእርግዝና መከላከያ ገዝታችሁ ሂዱ፣ ወይ ደግሞ አትሄዱ ከሄድሽ ደግሞ ልጅ እንደሚመጣ ዝም ብሎ ሰላም መሲ ነይ ውረጂ። የአንቺ ደግሞ አታስገቡ አልኳቸሁ ሞዴሬተሮች፣ በሽተኛ ናችሁ እንዴ? እንዴ ስትሄዱ ልጅ እንደሚመጣው አውቁ። ከሄድሽ በኋላ ከተኛሽ ከተሻጎርሽ ልጅ ይመጣል። ከላስ ስትሸጎሪ ስትሻጎሪ፣ በቅሎ አይደለሽ፣ ልጅ ላይ ይመጣ ነው እንደምትወልጂ ወቄ መድኃኒት ካልወሰድሽ

ኩብዝ ሱፐር ማርኬት ኩብዝ ሊገዙ የወጡ ልጆች ናቸው የታፈሱት። ለምን አንዲት ርካሽ ባደረገችው። አንተስ ከዚች ልጅ ጋር አሁን ዛሬ ልጅክ የተጣለው ልጅቷን ታቃታለ ማንቱን፣ ማንቱን። አንተስ ደደብ ደንቆሩ ወንድየው አስረግዘ ስትተኛ ማሬ፣ ስኳሪ ብለሃት ነው የተኛ የተኛው። ኮንዶም የማትጠቀሙት ወንዶቹ፣ ኮንዶም መጠቀም ሼም እየያዛችሁ ነው። እኛ ይኸው እየነገርናችሁ ነው። ሄዳችሁ ኮንዶም ገዝታችሁ ኮንዶም በኪሳ አድርግ ከአይዲ እኩል ኮንዶም ያዝ። አፈር አቧህ ብላና ዝም ብለት ባገኘኸው እንደ ተኳሽ ስፍራ እየቀያየራችሁ እንደ ተኳሽ ሄዳችሁ አትጋደሙ። የሚያጋድም ነገር ያጋድማችሁና ማለት ነው። ኮንዶም ማትገዛ አትጋብዛት፣ ግብዣ ይቅርባት። ኮንዶም ግዛ፣ ኪስህ ላይ ኮንዶምህን ያዝ። አፈር አቧህ ብላ፣ ጭቅቅታ ሙላ። ሲያስጠሉ መቤቴን። በእናንተ የተነሳ ስንት ሰርቶ የሚበላ ሰው፣ ስንት አንገቱን የደፋ ሰው ኢትዮጵያዊ ተብሎ አንድ ላይ ይጨፈለቃል። ይሃበሽእያ የተባለ ማለት ነው። መሴያ አንድ ነገር ዝ ላይ ልንገርሽ አሁን አ እንደገና ደግሞ መዳማችሁ ቤት መዳሞቻችሁ ሲሳፈሩ ወንድ የምታስገቡ ልጆች መዳሞቻችሁ ካሜራ እንደሚገጥሙ አታውቅም እንዴ? አታውቅም በቀደም ዕለት ወንድ ያስገባሽው መዳሚ ስትሳፈሩ ጎረምሳ ይዘሽ ገባሽ። ኦኬ ተኝተሽ እያለ እሷ በካሜራ እያያችሽ ነበረ። ልክ እንደ ቤተሽ ጎረምሳውን ይዘሽው ገብተሽ ከዛ አንቺ አሁን ያቺ መዳመታ ከፎቅ ብትለቀሽ፣ እነዚህ የተረገሙ አረቦች እያለን እኛ ልንወቅጥ አንወቅጥም። አሁን ለይተን ነው ሁላ ወቀጣ እናካሄደው። ምንድነው ሙቀቱ ነው? ኤሲ ክፈች። የሚፈላባችሁ ከሆነ ልክ ይኑረው። ሁሉም አካሄዳችሁ ልክ አድርጉት። ለስራ ነው የመጣችሁት። መቤቴ መዳማ ተሳፍረው መዳማ አልጋ ላይ ነው ወንድ ይዛ አይገባችሁ በመዳማን ትሽሻ እያጨሱ በዚህ ደረጃ ረክሳቸዋል፣ አለ ቪዲዮ ከፈለግሽ እለቀዋለሁ ነገሩን የእናንተን ገበና። ተለቀቀ አልተለቀቀ፣ ግን እኔ እኮ በነገራችን ላይ የምናደደው በእናንተ መርከስ እኮ አይደለም። አንድ ላይ ነው የምንጨፈለቀው። ኮንትራትም ያለው ወጥቶ ስራ እየፈለገ ያለው አንገቱን ደፍቶም የሚሰራው አምስት አስርም ለማግኘት ሀቢባ ቤት ሳሪ ቤት የምንጦለጦለው እኛም አንድ ላይ ነው የምንጨፈለቀው ነው። እና ደግሞ እናንተ ባደረጋችሁት ደግሞ ሌሎቹ የመዳን ቤት ውስጥ የሚሰሩ ደግሞ እንደዛ የሚያደርጉ መስሏቸው አሁን እየተቀባበሏችሁ ነው። በጋዜጣ ጭምር ነው የወጣችሁት። አፈር ብሉና። ለምንድነው እራሳችሁን በቃ ማለት ቆፍጣና ማቶ ነው። ሴት ልጅ በነገራችን ላይ ቦታዋ ላይ ሴት ልጅ ቦታዋ ላይ ስትሆኝ ነው ወንድ ልጅ የሚፈልግሽ። ምንድነው ዱባይ ላይ ተተኛል ተተኛ፣ ሙቀቱ አይደለም ወንድ ልጅ እና ምግብም አያስበላም። እንዴት ነው ተቃቅፋችሁ ስምትተኙ? ይሄ ሲው ራሱ ተከፍቶ ሙቀት ነው። እኛክ ምን ጉድ ናችሁ። ከዛ ደግሞ ማሲ ሀቡዬ ሳሪ ነፍሰ ጥር እኮ ነኝ። ታያለሽ፣ ደግሞ በየጋስቱ እየመጣችሁ አጋሰሱላ። እኔ በመረጃና በማስረጃ ነው። ዱባይ ውስጥ ያረገዘ ሰው መረዳት የለበትም። በመለው ሀቡም ይሄ አቋማላ፣ ሳሪም ይሄ አቋማላ። እን እናንተ ዓለማችሁን ቀይታችሁ ባመጣችሁት ልጅ ሌላው ኢትዮጵያዊ ተጠራርጎ ይታሰራል። በቃ አትተኙ ከተባለ አትተኙ። ከተኛችሁ ወንዱ ኮንዶሚያ ሴቷ ደግሞ ለምንድነው ሰው የምታስገቡት በሽታ እናቴ ትሙት። አሁን ሞዴሬተር ግን እንትን አትባሉ አትግማሙ። እሺ ሰው አታስገቡ አልኳችሁ አይደል? ዴ ሞዴሬተሮቹ ራሱ በሽተኛ ናችሁ፣ እንደ እናንተም ሊድባችሁ እን እና ተከበሩ ሴቶች ራ ተከበሩ ሴቶች ስን ሴት ምለው እናንተ ሰርታችሁ የምትኖሩ አላማ ያላችሁ ሀያ አራት ሰዓት የመዳምን ኩሽና እያጠባችሁ ምትኖሩ ነገ ነገን ኢላ አላማችሁን ለነገ ያደረጋችሁ እናንተን አይደለም ይሄ ወልደው ባረንጓዴ ብጫ ቀይ ባንዲራ ልጅ የሚጥሉ መዳሞቻቸው ሲሳፈሩ ወንድ ይዞ የሚገቡ። አንዴ እኔ ኳን ከደላሎች ጋር እኮ መጣላት። ምን አረጉ ደላላ? ብር ነው የሚበላው። ይብላ ኖ። ምን የሚያሳፍር ነገር አለ? ቆይ ነው አሁን ለምሳሌ እኔ ወንዶች ጻፉ። ከታች ዱባይ ላይ ያላችሁ ወንዶች ማለት ነው። ኮንዶም መግዛት ሸም የሚያዛችሁ ነው ኑ እዚህ በፌስታ ላይ አስቀምጣለሁ። ስትሄዱ ስትሄዱ በነፃ በነፃ ሰጣችኋለሁ። ቻርጃ፣ አቡዳቢ፣ አላይን፣ ራስ አልኬማ ኑና ከኛ ከኔ ከሱቅ አንዳንድ እየወሰዳችሁ ሂዱ። አፈር አቧታችሁ ብሉና እናንተ ጥፍራሞች፣ ወንዶቹም ሴቶቹ ኑ ከኔ ጋር እየያዛችሁ ሂዱ እና ምን እናድርጋቸው እያረገፉ የሚጥሉ ከሆነ እንዴ፣ ምንድነው ሼም የሚይዛችሁ? ገብታችሁ ግዙ ምንድን ነው የሚያስፈራችሁ? ምን በኢትዮጵያ ቴሌቪዥን ኤች አይ ቪ ለመከላከል ኮንዶምን ተጠቀሙ። ኮንዶም እንደዚህ አድርጋችሁ ነው እንደዚህ አድር ትምህርት እኮ ነው። እኔ እኮ ከበሽታው፣ እናንተ አሁን በሽታውን አይደለም የምትፈሩ ልጅን ነው የምትፈሩት። እኔ ዘመኑ ምን እንደሆነ አላውቅም፣ እናቴ ትሙት፣ ልጅን ነው የምትፈሩት። ልጅ ደግሞ እንትን አይ፣ አንድ አይበቃንም። ኦኬ አንድ ኩንታ አላዘጋጅ። መርሲ መርሴናስ የሚለውን እንትን በእኔ እሙሙ ምን አገባሽ ብላ እንትን እያለች ነው አጥፍያት ሚው ታድርጎ በአንቺ ሙሙማ ምን አቧሽ አገባል? አይደለም ሙሙሽን ምንሽንም ስጩ። በንዳንቺ አይነት ርካሽ ግን አሁን በአንቺ በንዳንቺ ሚው ታድርጉ እስኪ። ፈጣሪ ወይ በሽተኛ ብቻ ነው እንደ ዘንድሮ የሚመጣው፣ በንዳንቺ አይነት ርካሽ ሌላው ኢትዮጵያ እየታፈሰ ነው። ሰርቶ የሚበሉ ሙሟቸውን ሸጠው ሳይሆን ሰርቶ የሚበሉ እነሱን እያሳፈሳችሁ ነው እናንተ ርካሾች እያልናችሁ ነው። እናንተ ርካሾች! በእናንተ የተነሳ ምንም ያላደረጉ ጃዛቤት ስራ እየፈለጉ ያሉ ለስራ ለዓላማ የመጡ እህቶቻችን እነሱ እነሱ እየተጠቁ ነው። እነሱን እያሳፈሳችሁ ነው። የሚያሳዝነኝ እኔ ስለ ንጹህ ነው እንጂ ስለ እንደ እናንተ ስለረከሰ ሴት ምን አገባኝ አይደለም። እሙሙሽን ጭንቅላትሽን ከአንገትሽ በላይ ቆርጠሽ ስጩ እንስራ። ምን አባሽ አገባኝ እኔ ኃይሌ ገብረ ስላሴ እንኳን እንደዛ የኢትዮጵያን ባንዲራ አለበሰውም። ሕፃኑ ሙሉ ለሙሉ እንትን አድርጋን ባንዲራ ልብሳ በክብር ቁጭ አድርገው አጎቶቻችን መጥተው የወሰዷቸው እንዴ? እኔ ስለ እናንተ ኳር የማወራው ምን አገባኝ? ስላንቺ ሙሙ በሙሙሽት የምትመጪው ገስት ላይ ነው። የትኬት የለኝም ስትይ የትኬት የለኝም ስትይ ሂጂ የሸጎረሽ ትኬት ቆርጦ ያድረስሽ ነው የምልሽ። እኔ ወልደሻል ምናምን፣ እኔ ምናት ነኝ ምናምን፣ ሙድ የምጫወት መስሎሽ ከሆነ ተሳስተሻል። ኢማራት ላይ ወንድና ሴት መተኛት የለበትም የኔ ህግና ህገ መንግስት ነው። አስረግጬ ነው ምናገር። እየመረረኩ ዋጠው። መተኛት የለባችሁ ለስራ ነው የመጣችሁት። ለእንጀራችሁ ተሯሯጡ። ምትተኙ ከሆነ ህጋዊ ጋብቻ አድርጋችሁ እሱም አንቺም ተፈራርመሽ ተኚ። አይ ዝም ብዬ ተኛለሁ የምትይ ከሆነ የትኬት ደግሞ አንቆርጥም፣ አንገትሽ ይቆረጥ ነው ምልሽ። አስረግጬ እኮ ነው ምን እየነገርኩሽ ያለው። ስለ ሙሙሽም አያገባኝ እኮ ነው ወልደሽ፣ ደግሞ ስለ ትኬትሽም ይሄ ማህበረሰብ አያገባውም እያልኩሽ ነው። እናንተ ብስብስ ወንዶች ደግሞ ኮንዶም ግዙ። ኮንዶም ገዝታችሁ ኪሳችሁ ውስጥ አድርጋችሁ በኮንዶም ተጠቀሙ። እኔ ስትበሉ ራሱ በሱ ብትበሉ ደስ ይለኛል፣ አይደለም ስትተኙ አፈር ብሉና በእናቴ ትሙት ዛሬ ያልታፈሰ ሴት የለም። ያልታፈሰች ሴት ምንም ያላደረጉ ለስራ የመጡ ለአላማ የመጡ አላማ ያላቸው ናቸው የሚታፈዙት። እኔ እናንተ እናንተ ርካሽ ርካሽ ማሰብሰብ ባድርጎ እኮ ከዚህ ሀገር ቢወስ ኦፈ ኢትዮጵያዊ ድምፁን አጥፍቶ ሰራተኛ ርካሽ ርካሾቹን እኮ ቢወስ እሺ። በአረንጓዴ ቢጫ ቀይ ልጅ ጠቅለሽ ጥያለች ህግ ባለበት ሀገር ባሮረንጓዴ ልክ እንደ ኃይሌ ገብረስላሴ እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐር ማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አላው በዚህ ሙቀት ጆከር፣ እግዚአብሔር እሳት። ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያ ይገዛል

እን የሚያሳዝኑ እነዚያኞቹ። በነገራችን ላይ ኮመንታተሮች የሚያስቃችሁ ምንድን ነው? አሁን ይሄ ታሪክ ያስቃል? የምር ያሳብዳል እንጂ አንደኛ ሀገርን የሚያሰደብ፣ ሁለተኛ ቶቻቸ የት ናቸው? ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው፣ ችግር የለበትም። ከታች ቁጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። አሁን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምን የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት። በምትስቁ ልጆች ከታች ሆናችሁ ምን መልካም ነገር ሰምታችሁ? ምን የሚያስቅ ተገኝቶ? በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ምን ያስቃል? ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፊያ ቢያደርግባት አንስቅም? አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ይዛለች። ስለዚህ በዚህ ጣም አናደደኝ። <sketches> ሙሉ እዚህ ጋር ላይ እጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴት ሴቱንም ወንድ ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። የእሷ በእሷ ምኑ መሳቅ አይደለም። የፈለጋትም መሆን ይቻላል፣ ግን እዛ ጋ ያለው የሀገር ባንዲራ ነው። የምንም የምንም የሚሆን አለም የሚያውቀው ማለት ነው ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደነሳስ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁን ሳውን ሙሉ እዚያ ሀገር ዜጎች እያወሩባት ያለችው እንትን ወንድ ይዘ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ ሴትዮዋ አመዳል አልዳው ላይ በጣም ብዙ አለ። በጣም ብዙ አለ። እንደሷ አይነት ምንም ምንም ማንወሻሽ በጣም ብዙ አለ። አሁን እቺ ሴትዮ እቺ

ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታቀስ በቃ ኢትዮጵያዊነታችሁን እያስተዋወቀችላችሁሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚሚ ፍቅር ተጫወተች፣ ወለደች፣ አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው፣ ቁጭ አርጋ በባንዲራ ጠቅላ። ጉቡን አሰልቺያለሁ። ጆከር የምር ከልብ እየተናገርክ እንዳሉም በአቅም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለእኛ ለሴቶቹ አንገት የሚያስደፋ ነው። የምር የነበራችሁ አይደረግም። ምን ታደርጊያለሽ እስኪ ይሁና። ለማንኛውም ልቦና ይስጠን። እኔ ከዚህ ውጭ ምንም ማለት አልችልም። በእውነት የዛኛዋ የዛችኛዋን አይቼዋለሁ መስ ይሄ መዳም ቤት ቁጭ ብላ ከነ ሽሿ እሱን እንታይ እሱ ችግር የለው፣ በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን አንደኛ ባንዲራው አለላው ላይ